ከነበሩት መካከል አንዱ ደርሶ ሞተሩን አስቆመው። እኔ ወደኩ ተስፋ አልቆረጥኩም። ጩሀቴን ሰምተው የተሰበሰቡትን ሰዎች እግር ይዤ ልመና ገባሁ። የስራ መታወቂያን ከኪስ አውጥቼ እባካችሁ የባንክ ሰራተኛ ነኝ፣ የማላውቃቸው ሰዎች አፍነው አምጥተውኝ ነው፣ እባካችሁ እርዱኝ እያልኩ ተማጸንኩ። ትልልቅ ሰዎች፣ ሴቶች፣ ህፃናት፣ ሁሉም ተሰብስበዋል። አንዳንዶቹ ማንም አይነካሽም፣ አይዞሽ፣ ደርሰንልሻል ሲሉ ቃል ገቡልኝ። ከሰዎች መካከል ጎትተው አይመልሱኝም ብዬ አሰብኩ። የእኔ እምቢታና የሰዎች መሰብሰብ ይበልጥ ትኩረት እየሳበ ሲመጣ ዋነኛው ጠላፊ መጣ። ሊረዱኝ ቃል የገቡ ሰዎች ወደ ጎን ወስዶ የፖሊስ መታወቂያውን እያሳየ አናገራቸው። ይህንን ጊዜ የተሰበሰቡት ሰዎች ሀሳባቸው ተቀየረ። ጓደኞ አይደለሽ ለምን ታስቸግር ያለሽ አሉ። ይረዱኛል ያልኳቸው ሰዎች ከእሱ ጋር ተባብረው ተሸክመው ወደ አመለጥኩበት ቤት መለሱኝ። በጣም ብዙ ሰው ነበር። ነገር ግን ያለሁበትን ሁኔታ የለመንኩትን ልመና ከቁብ የሚቆጥር አንድም ሰው አልነበረም። ጠልፈው ሲወስዱኝ የሆነው እንዲሁ ነው። የጠለፈኝ ሰውና አጋሮቹ ያበሩት በእኔ ላይ ነበር። አግተው የወሰዱኝም እንዲሁ ባመሻሽ ነው። ግንቦት 15 2015 ዓ.ም ከምሰራበት ከመሰራበት የሐዋሳ ከተማ የዳሽን ባንክ ቅርንጫፍ የወጣሁት አምሽቼ ነበር ተከራይቼ ወደ ምኖርበት ቤት ለመሄድ እንደተለመደው ታክሲ ተራ ሄጄ አንድ መኪና ውስጥ ገባ። የተሳፈርኩበትን ታክሲ የሞሉት ስቃይን የደገሱልኝ ሰዎች እንደነበሩ አልጠረጠርኩም። ታክሲ ውስጥ ገብቼ ቁጭ እንዳልኩ አንድ ሰው ተሯሩጦ ገብቶ ፈቅ አድርጎ አጠገቤ ተቀመጠ። ታክሲውን የሞሉት ግዙፍ ሰውነት ያላቸው ወንዶች መሆናቸውን ያስተዋልኩት አጠገቤ ለተቀመጠው ሰው ሌላ ክፍት ወንበር ለማመልከት ወደ ኋላ ዞር ስል ነበር። ወራጅ አለ ስል ከቀኝና ከግራ ያሉት ሰዎች አንገትና ጀን ይዘው እንዳልንቀሳቀስ ነገሩኝ። በዚያ ሰዓት ሳስብ የነበረው ጉዳዩ ዘረፋ እንደሆነ ነበር። ቦርሳዬን ወስደው ያለኝን ነገር ወስደው እንዲለቁኝ ጠየኳቸው። መኪናው ትንሽ መንገድ እንደተጓዘ ከመካከላቸው አንዱ ጓደኛችንን አላናግርም ያልሽው ለምንድን ነው አለኝ። ጓደኛችሁ ማን ነው ጠየኩት። የኋላ መብራትን አላወራም ያልሽው ለምንድን ነው አሉኝ። የኋላ መብራት ወልደ ማርያም የዋና ሳጅነት የፖሊስ ማዕረግ ያለው የቀድሞ የሐዋሳ ከተማ ከንቲባ አጃቢ ነው። በምሰራበት የሐዋሳ ከተማ የዳሽን ባንክ ቅርንጫፍ በደንበኝነት ይመጣ የነበረው የኋላ መብራት ላናግርሽ፣ እንገናኝ እያለ ያስቸግረኛል። መግቢያ መውጫዬ ላይ ይጠብቀኝ፣ ስልክ እየቀያየረ በተደጋጋሚ ደውል እንደነበር አስታውሳለሁ። መስሪያ ቤት ውስጥ ባለች ባልደረባዬ በኩል ዛቻ አዘል መልእክት ይደርሰኝ የነበረ ቢሆንም እንደዚህ አፍኖ እስከ መውሰድ ያደርሰኛል ብዬ አላሰብኩም። የተሳፈርኩበት መኪና የሐዋሳ ከተማን ለቆ ወደ ገጠር አካባቢ ጉዞውን ሲቀጥል ፍርሃቴ እየጨመረ መጣ። ወዴት እንደምንሄድ፣ ምን ሊያደርጉኝ እንደሚወስዱኝ አላውቅም። በማላውቃቸው ሰዎች ቁጥጥር ስር ሆኜ ሁሉም ነገር ጭልምልም አለብኝ። መኪናው ጫካ የሆነ አካባቢ ሲደርስ የኋላ ወንበር ተደብቆ የነበረው የኋላ መብራት አጠገቤ መጥቶ ተቀመጠ። በዚህ ጊዜ የእኔ ልመና ብቻ ይሰማበት የነበረው መኪና የሰርግ ዘፈን ተከፍቶ ይጨፈርበት ጀመር። ጠለፋ ይሆን እንዴ ብ ያሰብኩ ኋላ እንደ ተረድዳሁት ዳዩ ይህ ነበር። ብዙ ተጉዘን አንድ የገጠር ቤት አቅራቢያ ስንደርስ ለእሱ ጋቢ ሰጥተው ፊቴን ነጠላ ሸፈኑኝ። ከመኪና ወርደን ወደ ቤቱ ስንገባ ደጅ ላይ የቆሙት ሰዎች በእልልታ ተቀበሉት። የኋላ መብራት ሽጉጥ አውጥቶ ወደ ሰማይ መተኮስ ጀመረ። ሁኔታው የሰርግ ድባብ ነበረው። ሰው ሁሉ ይበላል፣ ይጠጣል፣ ይጨፍራል። የአሸናፊነት ስሜት ላይ ነበሩ። እኔ ግን አለቅሳለሁ እለምናለሁ ሰሚ አልነበረ ሁኔታቸው ሙርኮ ይዘው እንደመጣ ጀግና ነበር ኩራዝ ብቻ የበራበት ጨለማ ክፍል ውስጥ አስገቡኝ ጠባቡ ክፍል ውስጥ ሊወድቅ የደረሰ አልጋ ተቀምጧል አሁን ላይ ክፍሉን ሳስበው መቃብር መስሎ ይታየኛል እያለቀስኩ እየጸለይኩ ሌሊቱ ነጋ በማግስቱ ዋነኛው ጠላፊ የኋላ መብራትና አባሪዎቹ ቤቱ ደጅ ላይ ስብሰባ መሰል ነገር አድርገው ሲጨርሱ አስጠሩኝ ከዚህ በኋላ የኋላ መብራት ሚስት ነሽ፣ ሽማግሌዎችንም ማዘጋጅተናል፣ ለቤተሰቦችሽ ትደውያለሽ፣ ሽማግሌዎችን ይቀበላሉ ብለው በእኔ ላይ ያጸደቁትን ውሳኔ ነገሩኝ። ያዘዙኝን ለመፈጸም ወደ ቤተሰቦቼ ደወልኩ። ቤተሰቦቼ መጥፋቴን አውቀው ስለነበር ያወሩኝ የነበረው በድንጋጤ ነበር። የት እንዳለሁ ለማወቅ በጥያቄ እያጣደፉኝ ስልኩ ተዘጋ። እኔንም መልሰው ወደዚያች ክፍል አስገቡኝ። በዚህ ምሽት ነበር በትንሿ መስኮት ወጥቼ ለማምለጥ የሞከርኩት። እዚህ ውሳኔ ላይ የደረስኩት ሌላ አማራጭ እንደሌለኝ በመረዳቴ ነው። በራሱ ውሳኔ ሚስቱ ያደረገኝ ጠላፊ ግን ነፃ የመውጣት መፍጨርጨሬን የቆጠረው ክብሩ ላይ እንደተቃጣ ጥቃት ነበር። የማምለጥ ሙከራ የከሽፎ ተሸክመ ወደ ቤት በሚመልሱኝ ሰዓት በእልህ እሳት የነደዱ አይኖቹን አያቸው ነበር። እንዴት ታመልጫለሽ? ልታዋርጂ ነው? ከእጁ ሴት አመለጠች ልታስቢኝ ነው? ማንም ከእኔ እጅ አያመልጥም ደጋግመው ካፉ የሚወጡት ቃላቶች ነበሩ። ተሸክመው ወደ ቤት የመለሱኝ ሰዎች ሳሎን ውስጥ እንደተቀመጡ ወደ አመለጥኩባት ጨለማ ክፍል ይዞኝ ገባ። እንዳይሆንብኝ የፈራሁት ከባድ ነገር ሊሆንብኝ ሆነ። እዚያች ክፍል ውስጥ ተደፈርኩ። ከባድ ነገር። በእልህ ነበር፣ ወንድነቱን ለማሳየት በትግል ነበር። አቅሜ ተፈተነ። ከዚህ በፊት ወንድ አላውቅም ነበር። በቤተክርስቲያን ስርዓት ለማግባት ዝግጅት ላይ ነበር። ከዚህ ድርጊት በኋላ ሲመሽ የሚሆነው እያሰብኩ ቀኑ ሙሉ ሳለቅስ ውላለሁ። በመሸ ቁጥር ወንድነቱን ይጠቀም ነበር። ምግብ በልታለች ወይ፣ ተጨንቃለች፣ እያለቀሰች ነው የሚል ርህራሄ የለውም። በተደጋጋሚ ይደፍረኝ ነበር። ራሴን እስከስት ድረስ ጭካኔ በተሞላበት ሁኔታ ይጠቀመኝ ነበር። ለቀናት በዚህ ሁኔታ ውስጥ እያለፍኩ ምንም ማድረግ አልቻልኩም። ቤት ውስጥ ያለው ሰው ሁሉ ተባብሮ ጨካኝ ሆኖብኛል። እጮሃለሁ፣ እርዳታ ጠይቃለሁ። ህመሜን የሚረዳ አንድም ሰው አልነበረም። ሰው መሀል ሆኜ ሁሉም ሰው ጨካኝ ሆኖብኝ ነበር። ተው የሚል ከልካይ፣ ምን እየሆነች ነው የሚል ጠያቂ አልነበረም። በየቀኑ ብዙ ሰዎች ወደ ቤቱ ቢመጡም ስለኔ ሁኔታ ግድ አላላቸውም። መሽቶ በነጋ ቁጥር ያስፈራል። እጠባበቅ የነበረው መውጣቴን ነው። በአንዱ ቀን ምግብ እንድታበላኝ የተላከች ልጅ ያለንበት ሰፈር ምን ይባላል ብዬ አግባብቼ ጠየኳት። ቦርሳ ብላ ነገረችኝ። ይህን ከነገረችኝ ሰዓታት በኋላ እንዴት እንደሆነ በማላውቀው ሁኔታ ከአጠገቤ የተረሳ ስልክ አገኘው። ለሰከንዶች እጄ በገባው ስልክ ቡርሳ የሚል መልእክት ወደ ቤተሰቦቼ ላኩ። መልእክቱን ከስልኩ ላይ በፍጥነት አጠፋሁት። ቤተሰቦቼ መልእክቱ የደረሳቸው ለጉዳዩ ትኩረት የሚሰጣተው በራሳቸው ላይ ታች በሚሉበት ጊዜ ነበር። መስሪያ ቤት ውስጥ አብራኝ የምትሰራ ልጅ ስለ እኔ መጥፋት ስትጠየቅ የኋላ መብራት እንደወሰደኝ በመናገሯ ጠላፊ በፖሊስ አባል እንደሆነ አውቀዋል። ጉዳዩ ይመለከታቸዋል ያሏቸው ቢሮዎች ደጅ እየጠኑ ነበር። ያገኙትን መረጃ ለፖሊስ አቀረቡ። በማግስቱ ምሽት ሁለት ሰዓት ገደማ ፖሊሶችና ወንድም የአካባቢውን ሰዎች አጠያይቀው ወደ ነበርኩበት ቤት ሲደርሱ ዝንኔም ሆነ ጠላፊ አልነበርንም። የኋላ መብራት ፖሊሶች አካባቢው ላይ ስለ መድረሳቸው አስቀድሞ መረጃ ደርሶት ነበር። እነሱ ወደ ቤቱ ከመድረሳቸው በፊት ከአካባቢው ይዞኝ ሸሽተዋል። ሰውነቴ ቁስል ሆኖብኝ ብደክምም ረጅም መንገድ በእግርና በሞተር ሳይክል እንጓዝ ነበር። በሽሽት ያስቀመጠኝ አካባቢ ላይ ፖሊሶች በተቃረቡ ቁጥር የሚያስፈሩ መንገዶች በሌሊት በጉም እንድጓዝ ተገድቼ ነበር። ምንም እንኳን የረሃብ ስሜት ባይሰማኝም እየተመገብኩ ስላል ነበር ሰውነት ይዝል። በጣም የሚያሰቅቀው ደግሞ በዛ ሁኔታ ውስጥ ሆኜ እንኳን ወንድነቱን ይጠቀም ነበር። እኔ ላይ ስቃዩን በማብዛት ቤተሰቦቼ ጋር ደውዬ ሽማግሌ ተቀበሉ የሚሏቸውን አድርጉ ብዬ እንድናገር ያስገድዱኝ ነበር። ቀናት እየገፉ የእኔም ድምጽ እየጠፋ ሲመጣ ቤተሰቦቼ በተጠለፍኩ ሰባተኛው ቀን ጉዳዩን ወደ ማህበራዊ ሚዲያ አወጡት። ጉዳዩ በማህበራዊ ሚዲያ ላይ በመውጣቱና መነጋገሪያ በመሆኑ ፖሊሶች በጠላፊው ጫና እንዲፈጥሩ አደረጋል። የኋላ መብራት ቤተሰቦችን በቁጥጥር ስር ማዋል ጀመሩ። እነዚህ ፖሊስ እርምጃዎች ጫና ስለፈጠረ ሽማግሌዎች ተሰብስበው የጠለፋውን እንድቀበል ሊያግባቡ ይሞከሩ። ለማሳመን ሲያቅታቸው እንለቅሻለን፣ ወደ ቤተሰቦች ትሄጃለሽ፣ ከዚያ ግን በእርቅ ያልቃል አሉኝ። ጉዳዩ በእርቅ እንደማያልቅ ለማረጋገጥ መሀላ እንደምንፈጽም አስረዱ። የመሀላ ስነስርዓቱ በነጋታው ጠዋት እንዲፈጸም ተቀጥሮ እያለ ፖሊሶች ወደ ነበርኩበት ከተማ እንደደረሱ ለየዋህላ መብራት መረጃ ደረሰ። እኔን ቤት ውስጥ ትቶኝ ሸሸ። በማግስቱ ሌሎች ሰዎች ትራንስፖርት ብራ ሲዘው ወደ መናኸሪያ ወሰዱ። እንዴት የተለያዩ መኪናዎችን ተሳፍሬ ሀዋሳ ከተማ እንደምደርስ ነገሩኝ። ሀዋሳ ከተማ ስቃረብ ለቤተሰቦች እንድደውልም ሲም ሰጥተው ለቀቁኝ። ሰውነቴም አእምሮዬም አቅማቸውን ስለጨረሱ አድርግ የሚለኝን አደርግ በደመነፍስ ጽፈው የሰጡኝ መሰረት ሶስት መናሃሪያዎች ውስጥ እየወረድኩ እየተሳፈርኩ ወደ ሐዋሳ ተቃረብኩ። ቤተሰቦች ቤተሰቦቼ ጋ ደውዬ ተለቅቅ ያለሁ እየመጣሁ ነው ሐዋሳ መግቢያ ላይ ጠብቁኝ አልኳቸው። ሐዋሳ መግቢያ ላይ ስደርስ ከባድ ፍተሻ ነበር። ብዙ የፖሊስ መኪኖች ቆመው የሚመጣውን ሰው ሁሉ ከመኪና እየወረደ ይፈተሻል። የነበርኩበት መኪናም ቆሞ ስወርድ ፖሊሶች ጠሩኝ። የምንፈልገው አንቺን አይደል እንዴ ብለው ከጎንና ከጎን እንደ ወንጀለኛ ይዘው የፖሊስ መኪና ውስጥ ሊያስገቡኝ ሲሉ ቤተሰቦቼን ሳላገኝ አልገባም አልኩኝ። በስልክ አገናኝተውኝ ወደ ፖሊስ ጣቢያ ውስጥ። ጸጋ በላቸው ከጠለፋ ነፃ ከወጣች በኋላ ከሲዳማ ክልል ሰላምና ጸጥታ ቢሮ አቶ አለማየሁ ጢሞቴዎስ ጋር ፖሊስ ጣቢያ ውስጥ ባለስልጣናትና የፖሊስ ኃላፊዎች ተሰብስበው ከየት እንደመጣው እንዴት እንደተለቀኩ ጠየቁኝ። የተነሳሁበትን ቦታ እንደማላውቅ አስረድቼ መቆራርጭ የመጣሁባቸውን ቦታዎች ነገርኳቸው። ከዚያ በኋላ ወደ ማረፊያ ክፍል ላኩኝ። ከትንሽ ቆይታ በኋላ ደግሞ መልሰው ጠሩ። ያገኘንሽ እኛን ከተለቀቅሽበት ቦታ ጀምሮ እየተከታተልንሽ ነበር፣ ሐዋሳ እስከምትገቢ እየጠየቁ ሐዋሳ እስከምትገቢ የጠበቅ ነው ሌላ ግርግር ላለመፍጠር ነው አሉኝ። እኔ ወደ ሐዋሳ ስመጣ እነሱ ካሳፈሩኝ በተጨማሪ በራሴ ሁለት መናኸሪያዎችን አቋርጫለሁ። ጉዞ የጀመርኩት መኪና እስኪሞላ የጠበቅኩ ነው። ግርግር ላለመፍጠር ነው ተብሎ ከታሰበ ጥዳዎቹ ሁለት መናኸሪያዎች ላይ ራሳቸውን ፖሊሶች ይዘው ሊመጡ ይችሉ ነበር። ኃላፊዎቹ ይህንን ብለውኝ ወደ ማረፊያ ክፍሉ ተመለስኩ። ትንሽ ቆይቶ ወንድሜ ዜና ሲሰማ በተቀናጀው ፕሬሻን ይዘናት እርሱ ጫካ ገባ ብለው አስወሩም። እኔ የወጣሁት ግን ተሸኝቼ ነበር። ቆይቶ ወደ ሆስፒታል ተወስጄ ምርመራ ተደረገልኝ። ምርመራው ሲያበቃ አብረውኝ የነበሩት የፖሊስ አባላት ወደ ቤቴ ለመሄድ እንዲለቁ ቢጠይቅም ምላሻቸው እንደጠበቅኩት አልነበረም። ቃል መስጠት እንዳለብኝ ነግረው ወደ ጣቢያው መለሱኝ። ፍራሽ የተነጠፈባት አንዲት ቢሮ መሰል ክፍል ውስጥ አስገቡኝ። ደጅ ላይ ወንድና ሴት ጥበቃዎች በተደረገበት በዚያ ክፍል ውስጥ ለአራት ቀናት ቆየሁ። ከክፍሉ መውጣት አልችልም ነበር። መጸዳጃ ቤት የሚሄደው በፖሊሶች ታጅቤ ነው። ወደ ክፍሉ የሚገቡ ሰዎች የሚፈቅዱና የሚከለከሉት ፖሊሶቹ ናቸው። በራሴ ፈቃድ እዚያ ክፍል ውስጥ ያደርኩት በአራተኛው ዕለት ብቻ ነበር። በእለቱ ያደርኩት ከቀኑ አስር ሰዓት እንደወጣ ሲነገረኝ ወደ ቤተሰቦች የቤት የምመለስበት ትራንስፖርት ባለማግኘቴ ብቻ ነበር። ጠለፋና አስገድዶ መድፈር የፈጸመብኝ ዋና ሳጅን የኋላ መብራት ወልደ ማርያም በቁጥጥር ስር የዋለው እኔ ከተለቀቅኩ ከአምስት ቀናት በኋላ ነበር። ከሰባት ወራት በኋላ ደግሞ የሐዋሳ መጀመሪያ ደረጃ ፍርድ ቤት የሴቶችና ሕጻናት ችሎት በ16 ዓመት ጽኑ እስራት እንዲቀጣ ወሰነ። የሐዋሳ መጀመሪያ ደረጃ ፍርድ ቤት የሴቶችና ህጻናት ችሎት በከተማ የኋላ መብራት ወልደ ማርያም ላይ የ16 ዓመት ቅጣት ውሳኔ ያሳለፈው ታህሳስ 2016 ዓ.ም ተመረተ ነበር። ቅጣቱ ከተላለፈ ከሶስት ወራት በኋላ የፍርድ ቤት ሰነዶችን ለማግኘት በምንጠይቅበት ጊዜ ግን በማላውቀው ሁኔታ የተሰጠው ፍርድ መሻሻሉን ሰማው። የመጀመሪያ ደረጃ ፍርድ ቤት የሰጠው የ16 ዓመት ፍርድ በይግባኝ ወደ 10 ዓመት ተቀንሷል ተባልኩ። ይህ ውሳኔ መቼና እንዴት እንደተሻሻለ አላውቅም። ይህ ውሳኔ ሲተላለፍ ያሳወቀኝ አጋቢ ህግም አልነበረም። የመጀመሪያ ውሳኔ የተቀበልኩት የህግ ባለሙያዎች ጋር በመሄድ ያለባቸውን ርቀት ተጉዘዋል ብዬ በማሰብ ነበር። በህግ ቋንቋ ተመጣጣኝ ቅጣት የሚል አገላለጽ ቢኖርም ብዙ ሰው የሚያስተውለው በዚያች ደቂቃ በመደፈር ውስጥ ያለውን ስቃይ ብቻ ነው። ከዚያ በኋላ ያለውን ስነ ልቦናዊ ጉዳት የሚያስተውሉ ብዙዎች ናቸው። መደፈር የዚያች ደቂቃ ጉዳይ ብቻ የሚሆነው ምናልባት ለአጥቂው ነው። ለተጠቂዋ ግን እድሜ ልኳን የሚከተላት ህመም ነው። በስነ ልቦናዊ ጉዳት በጣም ተሰቃይቻለሁ።